መጀመሪያ መሸሻ ማያገባ የራሱን ግን አንተ ሳታገባ ላገባን ብዬ ነው እያለ እኔን አውቆ እንደዚህ እያለ መከራ ተም ያበላኝ፣ የራሱ ነው ማያገባ። መጀመ እየተንጓለለች በእህት ሆንህ እያለች የምትመጣ ሴት ተቀምጣ ምትወድናት እኮ ምትበጅ፣ ምትወድናት ምትበጅ፣ የእኛም አልሆነ ይሆናል ብለን ስንት ዘመን፣ ስንት ዘመን መከራ ያየንበት ትዳር እንኳን አየለም። አጭቶ ማግባት እንደው በዚህ ዘመን እንደው ምንነቷ አይታወቅ ወይ ሙያዋ ወይ ባህሪዋ ወይ እንዲያው ግብረ ገብነቷ እንዝላል ትሆናለች ታገባ የራሱን ያግባ እንደውም እንግዲህ አንተን ብዬ ማንን ብዬ አይበልኝም ምን አባቱ ወንበዴ እሱንም ዛሬ ላገኝና ወይ ምታገባ እንደው አግባ ታለ በለዚያ ሂድ ወደ ሀገርህ ቤትህ ኑር ልበለው መጠባብ ቤት አልኖርም ምን አባቱ ምን የሰራው ቤት አለ ወይ ይህ ነገር ማናሽ ይሆነኛል። እንዲያውም ይሄን ነው ምነገር፣ ረኬ መድህን ያለ ምክንያት አ ማነሽ አሉ በማለዳው መተሽ ያለጠፍሽብህ እ ረኬ

ወረባክሽ ደግሞ ይተኩሳል አሉ ባክሽ። ባባዶች መጡ። ሰልስትና ይሁን ማተቤ ወንድሞች ተመጣው ያለ ባናታቸው ተኩሱ እየጋለቡ እየቆናቁና እየተነፈሱ መጡ። አስገድለህ ነበር፣ አስገድለህ ነበር አሉ። አንቺ ምን እንደወዲ አውስ ሰው እያለሽ እቤትሽ ሰው አስቀምጠሽ ነው ወይ ማንም የለ። አጭተኛ አጭ ተኛ ላክሽ ሽማግሌ ላክ ምን ትይኝ አንቺ። ነውራ የለም። እንዴት ነው ነገርሽ? ማን ነው የምትል ማን አለም እንዴ? ምንደው ማን አለ? እና ምን ምን ይሁን ብሎ ነዋ። በድንበሩ ነው በምኑ በርስቱ መጣሁበት ነው እንግዲህ። የተኮሰ እንደው ነው ይሄን ሰውዬ እንደው ይሙት። ይሄን የሰፈርተኛውን ሰው አትስማ። ዝም ብለው ምን ማን ምን ማስቀምጫ ነው እንዴት ነው የሰፈርተኛው ኖሪ አትስማ ወንድሞቼ መጣው እኮ ነው የተተኮሰባቸው ተነሱ ሌላ ማን ልስማ ነው ስለማ ነገር ይሄ ነገር እስተዛሬ ተጠንቅቄ ኑሬ ኑሬ እንዴት ብያ ሆነ እንዴት ሰው የለም ብለሽ አስገብተሽ ተዚያችም ተዚያችም ሄድ ተሆነ አንቺ ስተዚያም

እሱማ ሰው አላት ቢባል ነው እኮ፣ ለአንቺም ጥሩ ሰው አላት ቢባል እኮ ጥሩ ነው። ግን እያም እያም በገባ ቁጥር ስምሽ ይጠፋል እንጂ እኮ ስምሽ አይታደስም። ሽማግሌልኬ፣ እናንተ አንዳች ነገር አድርጎ ጉድ ቢያደርጋቸውስ፣ እነሱ ሊያጋቡ ተቀምጠው አንዱን ቢመታው ሌላ ነገር አይፈጠርም ወይ? በሰው ቀይ በሰው መንደር መጥቼ ደግሞ ሌላ ነገር ባረግስ ብዬ እኔም ሲሰማኝ ጊዜ ነው። እዚያ እኳ እንዲያውም እኮ ሰለስተ ና ወንድሞች ያለ ሲጠቁስ እኮ እኔም አጠፌታውን ልወስድ አልሆንና ደግሞ እናንተ በማላውቀው ማህበረሰብ ላይ በጠብጣለሁ ብዬ ተውሁት፣ እንጂ አንቺ እውኛ ሆኚ እውነት እሱ ታንቺ ቤት ማይገባ ማይወጣ ተሆነና ተሱ ጋር እንዲያው እንዲያው እኔ እኔ እኔ ይሞት ነው ማለት እንዴ? ይሞት እንዴ? አንተን ስጋን ምልክ እንዴ? ምንም ንክክ የለኝ ተሱ ጋር። ቤት የደጃፊን ረግጣ ታውቅ ምንም ምልክ አይ፣ ቤት የደጃፊን ታረገጠው ታንቺ ቤት ወጣ ያላሉ ይተኮሰ እንዴት ነው ነገርሽ? ኧረ ይሞት ገና ሲያቸው ዝም ብሎ ነው።

ፈልስትና እኮ በአናቴ እኮ ነው ፈጣሪ መቼም አተረፈኝ እንጂ ዛሬ እኮ ሬሳን ተረስቶ ነበር እኮ። አሁን እኮ ሰውዬ ዝም ብለህ ኧረ፣ አንቺስ ወዲያውስ ምን እንደው አንቺ እንዲህ የሚያደርግሽ ምን፣ እንደው ወይ ወስነሽ እንትን ማለት ነው ወይ ደግሞ አትድረስብኝ ማለት ነው እንጂ፣ እንደ ውሻ በር ላይ አስቀምጦ እንዴት ያለ ነገር ነው? እኔስ፣ እሱ ነው ያለው ጋር ያለው እኔ እኮ ተሱ ጋር ጨርሻለሁ። እኔ ሙት መሸሻ ጋር አወራለሁ። ኧረ የለም አውሪው መሸሻ ነው እዚሁ በቃ፣ እኔም እንግዲህ በቅቶኛል።

እኔንም ሰይ የምን እ ዬ ቆዝመሻል ሁኚ ተቀምጬ ምን ላድርግ ብለሽ ነው? ማተቢያ ነበር የመጣ አለው አለው እኮ ደህና ነው። ዝም ብሎ ደርቋል። ምን ነው ነገሩን ሰቅሎ ሰቅሎ እንዴ ሆኖ አለ ደርቆ ደርቆ ዝም ብሎ ንፋስ ገብግቦት ወይ አለ ሸበተ። ዝም ብሎ ትሉራል። ማታም ዝም ብዬ ጫር ጫር ሲያደርገኝ እንትን ነው ድረን ታዳግኝ የጭጣ ቀጠቀጥኩና እቺን ቆርጥም የተኛው ምን ያፈረበዳ ምን ነው በጋገርልህ እንደው ጊዜ ያረን

ዝርክርክናት እንደ ሙያም የላት ዝም ብላ ሲሉኝም ተውሁት እንጂ እንጀራውስ አለ ወጡን ማን ያፈለቅልቅ? እንደው ዝም ብሎ እና ወጥስ ምን አባቱ ምን ማን ያፈለቅልቅ? አንድ እዚህ መጥቼ ታየው ምን የቤት ውስጥ ያንቺውን ስትይስ ይሆን አድ ብለሽ ነው ታየው። ግድ የለም ምን አባቱ ሀተኛው ስራ ነው ብለህ ነው።

እስ አሁን የተበደሉት አንነ ወይ እያተበደልህ አንተም ጦመህን አንተ መሄጃውም ግራ ገባኝ። አባትሽን አመመው? አባ ደመላሽ ደህና ነው። ኧረ ክብሩ ይስፋ ለመድኃኒዓለም፣ እሱስ ደህና ነው። እናቴ ምንደይህ ቀልቤ የለሽ ነው እንጂ ቀልቡን የሚያጣ እናቴ ማን አለ? ማተቤ ነው እንጂ። ምን ሆነ? ደህና የለ አሁን ወጧል። አላልሽኝም? መውጣትማ ወጧል። ዙሮስ መቼ ቤት ይቀመጣል ብለህ ነው? ምን ደግሞ ምን ሆነ ይሄው ማታ ማታ ሲቀረበር ነው። ዛሬ ምን እኮ የለም። የበረሃ ዛር ነው። አይ ባቷ፣ አይ ጉንጯ። አንድ ጊዜስ እንዲሁም ብትታለ ና ጨብጦ ያዘኝ አዎ። ምን ሆኖ ነው ብዬ ብርግግ ብሎ ሲነቃ ደግሞ አስፈንጥሮታል። አልጋወዲያ እናቴ ወገቤውና እንት አይል እኔንም ማን ነው እንግዲህ፣ የምን አባቴ ውጪ። እሱንማ በውቆ በውቆ እዚያ የሚሄድበት እንዲው እዚያ ታረቄ ቤቱን ተሻዩ እያሉ የሚሄዱትንም እባክህን እንዲው እንትን በልልኝማ ለናእሷ መሸሻና እንትን መሸሻ ነው፣ እንጥልም አይቀርም እሱ ነው። ያንተውን ነው ምታይ፣ እናቴ ያንተውን አለማየት ነው የምታይ። እና ሌላ እያየ ነው ብለሽ ነው ባታኒ? እያየ ነው እንጂ እንግዲህ እንደዚህ የሚያረገው እኔን ወዙ ዙ ዙ ዙ ተሰውነት ስወጣ በኋላ ይሄው እንደዚህ አርጎ እናቴ የሚያሰቃየኝ ጉዱ ስቅማ ወዙ ዙ ዙ ዙ አሁን እስቲውም ታንቺ ምን ጎሎ ነው? ታንቺ ምን አጦ ነው? ሌላኛ አንቺን ነው የሚሆን ባቷን ግሯን ወይ ሽፈራ አባቴን እዚያ ባጠባ ነው የሚሻለኝ። ግን የእውነት እንዲያው ሌላ ይበል አይ ምራ አላንድ ማ የለም፣ ተው። እሱም ያረገውን ቅጡን አሳጥቶታል። እቤትም ይኸው እንጨት ፍለጥ ስለውም ይሄን አድርግ ስለውም አይሰራም። ቤት እንጀራ እንደው ቤት እንጀራ ይበላል። እንደውና ቀን መስሎም ሮጦ ነው የሚሄድ። መቼ ታይቶ የቤቱን እንጀራ። እንግዲህማ እውነትሽን እኮ ነው። ሌላ አይቶ ተሆነ ምን ማይሆን ተሆነ እንዴት አንችን እዚህ ያስቀምጦ እንደሚያደርግ ተሆነ እኔም እኮ አባትሽን ብታጠቢ ይሻላል እንጂ እንዳልሽው እንዴት ቆይ፣ አወገዋለሁ አወገዋለሁ። እኔም እሱን ነው ያልኩኝ። በል ደሞ የመጣ እንደሆነ እንደ ሰይጣን ዘግቼው ሰውጣ አሁን እና የሚመጣ ቤቱን ደግሞ

አዎ፣ ዝም በይው እና እኔ እወቅሰዋለሁ። እስኪ አይ፣ እባክህ ምነህ እንደው ወንድ አንተ ሌላ ሴት ሌላ ሴት አሁን አሁን አሁን እንዴት አድርጌ በእህት ነው። ምን አዲስ ነው? ስንት ጊዜ ነው የምነግርሽ? አትዝጊ ቤት። የት እየሄድሽ ነው? እስቲ ንገሪ። ምን ስራለሽ? ስራውን ስለጭ ነው። እንዴት ነው ያንቺ ጓደኞች? አንድ ጊዜ በወፍጮ ቤቱ፣ አንድ ጊዜ በኮ፣ አንድ ጊዜ በምናብሩ አግሩ፣ መከራቸው ነው ያሉ አፈር ለብሶ። አንቺ እዚህ ትዘባነኝልኛለች እና ለይደለ። ምን ለይደለ? ትርግ ማቲኒ ምን ምን ምን ነው ምትይኝ? አራ ነው በላ እንግዲያ። እና አይደለ አለው እንጂ ምን ነው? አሃ ስም ነዋ የምትፈልጊ። የዚ ዳር ዳር ታው ነው ወይ? ይሄን ለመናገር ነው እንደዚህ? ስም ነዋ የምትፈልጊ። ለካ ስም እየፈለግሽ ነው። የምን ስም ነው ደሞ ምንፈልግ አንተ ነህ እንጂ የሚያደርግህ፣ ከጠል ያሳጣህ። እኔ ነኝ ወይ አ ልትቆጨኝ? እንግዲህ ቆይ የት ነው መታጅን ስወጣ የት ነው እግሬን እየጠበቅሽ የምትወጪው? አት መሃድ ላይ ጎረቤት ነው ወይ እንደዚህ እና ነው እየባሰ

ሶራ ኢንተርቴይመንት